በዛሬው ቪዲዮ ለመጀመሪያ ጊዜ አዲስ አበባ ውስጥ መኪና ልነዳ ነው። ተከታተሉ። ተያያዛችሁ የምታልኩት ሞተር ሰው ነው የምትገለው። ሲኖ አንተ ለምትሞት የትኛው ነው የሚሻለው? እኔ ወይ ጉዴ! አይ ጋይስ፣ ለማንኛውም አሁን ቦሌ እየደረስን ነው። ይኸውላችሁ አዲስ አበባ ውስጥ መንዳት የሚከብደኝ መስሎኝ ነበረ፣ ግን እየከበደኝ አለ፣ አልዋሻችሁም። ትንሽ የሚያስቸግረው ግባብዳ መኪኖች ምናምን መሀል አስፓልት ስለሚሄዱ ሲኖትራክ ምናምን በጣም ሚያስቸግራል። እነሱ ናቸው ትንሽ የሚያስቸግሩት። ከዛ በተረፈ እንግዲህ ካፕቴን ከኋላ አለ፣ ካሜራማን እኔ ያለው ካሜራማን ደግሞ ቡቻ አለ

ለምን ትቀርጻ? አለ ካሉ ምንም ማድረግ እኮ እሱ ላይ እኮ ከህግ በላይ አንሆንም ነው እንዴ? መቀረጽ መብት ነው ካላችሁ እኔ መብት አንድ ሎንግ ስቶሪ ሾርት ቪዲዮ ካያችት በኋላ ፓብሊ የሆነ ሰርፕራይዝ አለኝ። ለእሱ ሰርፕራይዝ፣ አሁን እዚህ ጋር ስቲክ መግዛት አለብን። ስቲክ ማለት ስልክ መያዣ፣ ቢኮዝ ቱርክ ጥየዋል ነበረ። ከዛ ቱርክ የገዛሁትን ደግሞ ሳውዲ እሺ ሬድዋን እንፃ፣ ዛሬ ማንን ተማምኜ እንደሆነ አላውቅም። ቲሸርት አድርጌ መጦር ምንድን ነው? ማንን ተማምኜ አልገባኝም። እንደ እንደዚህ አይተኸዋል? ቅጥነቴን ይደብራል እኮ ይደብራል። ቅዱስንም ማንን ተማምነን ነው አልክ? ላይክ ምን ልንጣላ ነው ወይስ ምንድን ነው ሬድዋን? እስኪ ካለ እንደ አጭሩ፣ የለም እስኪ ካለ እንደ አማራጭ፣ እንደ ኧረ እስኪ እስኪ ማቆሚያው ነው አስታንት ግን አረ ሁሉም እየላኩን ነው እኮ ነው ያለው። ይሄን ዘራ ነው። እዛ ምንድን ያለችው እዛ መጣውላ ነው ያለችው። ጠይቃክስ ያ ማለት ነው

አይ ጋይስ ምን እንደ ተፈጠረው። ቡቻ ሉዊ ቪታን ኬሪዮን ባጋ ሆና ልጠይቅ ብዬ እንዲያውም እኔ ላይ 24 25 ሺህ መስሎኝ ነበረ፣ ግን 200 ሺህ ብር አለች። ያ ኦኬ። ሴትዮዋ እና ደኛ አይታ ጋር ነው ተጀመረ። ጠይኳበት ስነ ስርዓት። ከዛ 200 ሺህ አለች። እኔ ደግሞ ሌላ ነገር ጠይኳ መስሎ፣ ኧረ ሻንጣሙን ነው እኮ ስላት እኮ ብላ አይኗ ፈጠጠ።

ማፓውጣልኝ እስኪ የት ነው ሰፈሩ? ቲያሞ ታኮ ቤት ነው እንድሄድ። እንግዲህ ከዛ የታኮስ ቪዲዮ ሙሉ ቪዲዮ ልንሰራ ነው ማለት ነው። እንግዲህ ጋይስ አሁን ያለ ነው ከቦሌ ወደ አለም ሲኒማ የሚያስወጡ ያቺ ዋንዌ መንገድ ነች። ብዙ ጊዜ አስቸጋሪ ሹፌሮች እየበረሩ የሚጋጩበት ቦታ ነው። መኪና መጣ አይታል። ይሄ አይደለም

ብቻ ከአማኒ ና ከአንተ ማን ነው ጎበዝ መኪና የሚነዳው? እኔ ነው። ታውቃለህ፣ እንደሚያውቁን አንበሳ ባስ፣ አንበሳ ባስ። ሁሌ ሰላም የሚሉኝ አንበሳ ባሶች ሹፌሮች ናቸው። ምን ስክሪን አለ እንዲያጠገባቸው። ስክሪን ሲባል ቀኝ አለችኝ። ድጋሚ ቀኝ። በቃ መልጧል። ሂድ። ምኑ መግቢያው ይሄ ነው ነበር አመልጧል። ይዝም ብሉ ብራዘር፣ ይኸውልህ እንኳን አንተ ጎግል ማፕ ራሱ ይኸውልህ፣ ገና ከ200 ሜትር ከምናምን ቀርማል ምትነገር in 300 meter turn right ትላለች። ልክ ስደርስ turn right። እሺ፣ በዚህ ጋር ነው ወምራስ፣ በዚህ ጋር እዚህ አካባቢ ነው እንዴ? ግባ፣ አይደለም ግባ፣ አቋራጭ አንዳንድ አቋራጭ መንገዶች ከፈልጋችሁ ደውል፣ የላይፍ አቋራጭ አለ አዲስ አበባን ዞር ዞር እያልን ነው። ቤንዚል እየፈጀን ነው። ኪሎ ሜትር እየጨመር ነው እ ሌፍት ሌፍት ነው

ምን አይነት ለኝ ይወላችሁ፣ ጋይስ ፎቆቹ እንግዲህ አሁን እየፈረሱ ነው። ግን ቆይ ፎቁ ላይ ምንም ጉዳት አይፈጥርም እንደዚህ ሲነሳ? የኛም ቤት

አይ፣ ጋይስ አሁን ካሳንቺስ ደርሰናል እኮ ፓርኪንግ እናደርጋ። ዞሮ ዞሮ እዚያ አካባቢ ጥላ ምንም የለም፣ እባክህ ፓርኪንግ እናደርጋ። ታይምስ መኒ ብሮ። እንዴት ነው የምገባው አንተ? እዚህ ያ ማለት እንደ ኧረ እንትን ባጃደረገ ነው አንተ ሰውዬው። እሺ ዝም ብለህ ገባ ነው። እ ቅዱስ እግዚአብሔር እርዳኝ በለኝ። እንግዲህ ወደኋላ በጣም የምጠላው ሁሌ ውረዱ ወይ ጣጣ። ልግባ አዞር፣ በዚህ ዙር አዞረው፣ አዞር ኩታ። እንደ እንግዲህ ጣጣ ነው።

ሶጋይስ የፈጠረው ምንድነው? ላይክ ሄድ ሄድና፣ ትልቋለ በቁም እኮ ነው የነበረበት። ትንሽ ሄድ በቃ አይደርስም ብሎ ማለት ነውና ከላይ የነበረው ብረቶች ይነካበት። እኔ ከፊት አልገባም ጋጭ አላረገው። ትስቃላችሁ? አዳሚ አሁን እዚህ ስንት ብር ነው? የሚያምር ትንሽ ነው የምትለው? ስንት ብር ነው ይሄ? ሰላሳ ሺህ ብር የሚያስወጣ ነው አሁን። አይ በቃ እኔ እንደሆነ አሜሪካ እሄዳለሁ። እግዚአብሔር ከእናንተ ጋር። እኔ አሁን ዛሬ ማታ በረራ አለው። በቃ እኔ እግዚአብሔር ከእናንተ ጋር። ግን እኔ ብለህ ና አለ እኔ እንዳለ ቅዱስ አይ ግድ የለም እውነት እውነት። እና ደግሞ በዚህ አጋጣሚ እነ ቅዱስ ጋር ደውልላቸው፣ ኢንፎርም አድርጋቸው ፎቶ አንሳ ና ላክ፣ የፈጠነ እንዴት ቅዱስ በናያት እና ስንት ብር ነው ጠይቅልኝ። እሺ እዚ ጎፈን ድሚ ላደረግልና ባንካ ንግድ ባንክን እናስገባዋል። ንግድ ባንክ ከዚያ በላይ ከሆነ ታመጣለህ። ደግሞ እኮ ታውቃለህ እባክህ አምጣው። አያስወጣቸውም በዛ በኩል አለ። ምን አገባህ ስለነሱ? አይ ጋይስ እንግዲህ ቅዱስ ካሬንታል ሊደውለው ፎቶ እያነሳ ነው እዚሁ፣ በዚሁ ስ ማነቻ ቺብቸ ይሄ ስንት ነው ይሄ ብቻው ነው ቺ መስቶ ትቀየራለች እና ባይሆን ኖሮ ነው። እዚህ ጋር ቁል ላይ ስንት ነው? እሺ ስንት ነው አሁን የሚያስወጣው? አይ ጋይስ አንድ የምግብ ቪዲዮ ጨርሰን እየተመለስን ነው። ሶ ለማንኛውም ጋይስ አሁን ወደ ጸጉር ቤት ሄዳለሁ። ቦሌ ቦሌ እንትን አለኝ ዛሬ ማታ የሆነ እግር መንገድ አለኝ እና ትንሽ ዝች ጋር ፌድ ምናምን ጸጉር ቤት እንሄዳለን። ከዛ ደግሞ የምቀበለው ቃል ተከታተሉ። እሺ ጋይስ ይወላችሁ እንግዲህ አዲስ አበባ ውስጥ ስራ ገል ያረገ ነው። ወ ጋይስ ይወላችሁ፣ እዩ ተዘግቷል መንገዱ። በስመ አብ በወልድ ቢቻ ተዳፈሪ ፍልክሽ እንዳይመነትፉሽ ቢካዝ እመነኝ፣ እሱ ስልክ ተሰረቀ በዚህ ጋር ወጥቼ የሚከተለው ቀልድ ቀልድ ይላል። እንዴ፣ ምን ነው ተረገረ? አረ ቀልድ ነው እና ስለዚህ እንዴ አሁን ይወላችሁ ጋይስ፣ ዋናው የአዲስ አበባ ክራውድድ ቦታ እየገባን ያለው ዌልካም ቱ አዲስ አበባ። ያው ግን ትንሽ የኤሌ ትራፊክ ነድቻለሁ። ግን የሎስ አንጀለስ ትራፊክ ነዳህና ኢን ቀላለሁ እያልኩ አይደለም፣ ምክንያቱም የሎስ አንጀለስ የአሜሪካ ቀላለሁ። አንተ ያ እኮ ሁሉም በሌ ነው። በቃ ምልገባ ስር ፍሬቻ ታበራለህ። ከገባህ ትገባታለህ። ከበሬ ጋር ተጋፍቶ እንደመውጣት እኮ ነው። የአዲስ አበባ መንገድ እንደዚህ ሲዘጋጋ አታቀኝም? ዩቲዩበር ነኝ። አረ አስገባኝ፣ ዩቲዩበር አያስገቡ ወይ? አስገባኝ ወይ ሰብስክራይብ አድርጉልኝ። ምንድን ነው ማ ገባ ወ ገባ ነው። ይሄ ደግሞ ሊገባ ነው። አሁን ወ እንደዚህ ማድረግ በጣም መጥፎ ነው። ለምን መሰለህ ከኋላው ፈቅዶ ሲያስገባልኝ፣ እኔ ደግሞ ሰው ማስገባት የለብኝ። አር እንዴ ቅዱስ ስለ መኪና አላውቅም። አወቀን እኮ እንደማታውቅ አጋሽተህ ድንብርብር ወጣ። ኮ ስ ተዳፈረው። እኔ መች ተዳፈርኩት ብቻ

ሰርች ነው እኮ አላየም። ባላየ ነው አንተ እንዲህ እንዲህ እንዲህ ፍሬ አላነሳም። አላውሩ መኪና ሲያምር፣ አምላኬ መኪና በስቷል። ኢትዮጵያ ውስጥ ትራፊኩ ዞር ይበል፣ አሳያቸዋለሁ። እዚህ ሀገር ሞተርና ሲኖትራክ ተጠንቀቁ። ሰማኝ ሞተር እና ወረ ነኝና ሞተር ሰው ነው የምገለው። ሲኖ አንተ ነው የምትሞት። የትኛው ነው የሚሻለው እንዴ? እኪና የትኛው ይሻላል? እ እኔ ራሴ እ ሰው ብገድል ይሻለኛል። ምክንያቱም ምክንያቱም ኃጢአቴን ይቅርታ አላለሁ እንስሳ እገባለሁ። ግን አሁን ከሞትኩ በቃ ቀጥታ ሲሆን እንስሳ ሳልገባ አረ ተውታ፣ አትመኝልኝ እንደዚህ አይነት ነው። አረ መጀመሪያ እንስሳ ገብቼ አይ፣ ይኸውልህ አሁን ምን መሰለህ፣ አውቄ እኮ አይደለም የምትገለው፣ ግን እኔም አባባሌ ሲኖትራክ እና ሞተር ተጠንቀቁ ስል ኖ ሲኖትራኩ እንትን ሞተር ብቻ ሁለቱንም መጠንቀቅ ነው እንጂ እናሱ ከገባ ራሱ በሞት ከፈለገ እኔ ምን አገባኝ። የአዲስ አበባ ሞተረኛ ሾካካ ነው እያልክ ነው አሁን? ያለ ሞተረኞች አሉ አይደለ? በጣም በማን መንገድ እየሽልክ ከሆኑ እነሱ ናቸው ሪስክ ወሳጅ እኔ አርሉ ለ ገባኝ እኮ ግን እግዚአብሔር ያቀ ያቃለ ውስጤ ቃ ዋናው እግዚአብሔር ካወቀልኝ ምድሩን እቀጣለሁ ምን አባቱ አንተ እኮ አባባል ሞተር ተጠንቀቁ አልቃ እኔ ደግሞ አባባሌ ሞተርኞች ራሳቸው መጥቶ ነው የሚገቡብህ ነው የምልህ፣ ገባ አይደለ? ስለዚህ አንተ አውቀህ እንዳገጨሃቸው አይደለም። ምን አባህንም ትጠነቀቀው? አንዴ ከጨፈለቀ በኋላ እንዳትተርፍ አድርጎ እኮ ነው እንትንከተረፍክ ራሱ ምን ነው ባልተረፍኩ ነው የምትውለው አንተ። ግን መኪናው ግን ደስ ይላል። እሺ፣ ድምፅ ነው አሁን ያስገባው፣ ጓ ስትል በሚሰማው መኪናው ሲጋጭ ሲጋጭ። ኤፍኤም ይ ጋይስ፣ ኤፍኤም ለመጀመሪያ ጊዜ ልናበራ ነው። አበራው እንጂ። ለወሊድ ችግር፣ ለማህፀን ችግር፣ ለወር አበባ መዘግየት ወይም መቋረጥ